ኤርሊቲን ኪውላችሁ በወጣ የተካላችሁ ስቶኝ ለወሬ ብቻ ትሆኑ። አሁን ትሪፕል ጋይ እኔም ፍራግሜንት ላስሞላ ሶስት እጥፍ ነው። እያንዳንዱ የምትሰጡት ጊፍት አሁን በሶስት እጥፍ ነው የሚቆጥረው

ዘሚካኤልን አስገባዋለሁ፣ ጌም ስጨርሳል። ኩኛ ዘሚካኤል ማፋለጊያ ፎቶ ይዞ ስክሪን ሪከርድ ል ን ጋይስ እስራኤልኛ ነው? ብራስጥኛ ነው? ቶፑ ላይ ያለው ማንበብ አልችልም። ስሙን ጠርቼ ለማመስገን እንድረስባት። ቴንክ ዩ ሳሊ ፍቅር። ቻይንኛ ምንኛ ኮሪያ ኮሪያዊ ነው። አይሰጠኝ እሺ፣ እንትን ስጡኝ። ግላቭ ያለው አለ። ጃፓንኛ ኦኬ። እሺ ሁላችሁም ሁላችሁም እንትን በሉ። ሁላችሁም ከስሜ ጎን ያለው ልብ ቅርጽ ንኩት። ሁላችሁም ሃና ሚጥሚጣውን እራሴ ነኝ ማድረገው። ቴንኪዩ ሰላም እዬ፣ ሰላም ያርሴማ፣ ሜንበር ሁኚ። ከስሜ ጎን ያለው ልብ ቅርጽ ንኪው። ጋይስ ሰላም። ይህ ሜንበርሽ ጠፍቷል። አብሪው አብሪው ኧረ ሀበሻ ነው። እሺ ስሙን እንገረኝ። የምንበላው በገብስ ዳቦ ፍሪጅ ውስጥ አለ። እኔ ነኝ ቆርሼ የምሰጥሽ የምታሞቅ ይልኛና፣ ይህን ነው የምንበላው። የሆነች ዳይት ላይ ነኝ። ስፒናችና ነጭ እንቁላል እየመጣች ነው ጋይስ